እንግዲህ ስሜ ሊቃ ይላፍ እምር ልሳነ ወርቅ እባላለሁ። እንግዲህ እነዚህ እንኳን ለዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሆንልን። በዝናም አብቅሎ፣ በፀሐይ አብስሎ፣ በነፋሳት ለይቶ እንዲሁም ደግሞ በጋና ክረምቱን እያፈራረቀ የሚመግብንና የሚያስተዳደረን እግዚአብሔር የተመሰገነ ይሆንልን። በተለይ በሰሙነ ሕማማት ያው ሰሙነ ሕማማት ማለት እንግዲህ ሕማማት የሚለው ቋንቋ ወይም ደግሞ ሕማማት የሚለው አነጋገር ሐመ ከሚለው የግዕዝ ቃል የተወሰደ ሲሆን እንግዲህ ወደ ሌላዎቹ ማብራሪያ ከመሄዴ በፊት እንግዲህ ዋናው የስቅለትን በስቅለት ወይም ደግሞ ከሰኞ ጀምሮ ከሕማማት ሰኞ ጀምሮ እስከ ዓርብ ድረስ የሚባሉትን በየጊዜው እና በየሰዓቱ አሁን በጠዋት የሚባል አለ፣ በሶስት ሰዓት የሚደርስ አለ፣ በስድስት ሰዓት የሚደርስ አለ፣ በዘጠኝ ሰዓት የሚደርስ አለ፣ በነዋም ይላል። ወይም ደግሞ በሰርክ የሚደረሱ የጸሎት አይነቶች አሉ፣ በግብረ ሕማሙ ተጽፎ እንደምናገኘው ማለት ነው። ስለዚህ በዚህ ውስጥ የሚዜሙና ህዝቡም የምንሰግድባቸው እነዚህን እያልን የምንሰግድባቸው ቃላቶች አሉ። እነዚህም በግብረ ሕማሙ ላይ ያው ማብራሪያ ወይም ደግሞ ያልተተረጎሙ ቀጥታ ከእብራይ ውስጥ የመጡ አሉ፣ ከግሪክ የመጡ አሉ፣ ከቅብጥ የመጡ አሉ። እነዚህ እንደተቀመጡ በዛው እየተዜሙ ይሄዳሉ ማለት ነው። ይህን የሚያሳየው ምንድን ነው? ቅድስት ቤተ ክርስቲያናችን ገደብ እንደሌላት ዓለም አቀፋዊት ሐዋርያዊት ኩላዊት መሆኗን የሚያሳይና የሚያስረዳ ነው። ታላቁ ሊቅ ቅዱስ ያሬድም እነዚህን ዜማዎች ሲያዜምልን እንዳሉ አስቀምጧቸዋል። ከእነዚህም መካከል ኪሪያ ላይሶን ወይም ደግሞ ኪሪያ ላይሶን ወይም ደግሞ ኪርየ ኤሌይሶን የሚል ቃል ይገኛል። ማለት ይሄ ቃሉ ግሪካዊ ነው። ስለዚህ ይሄ ቃል በምንድን ነው የሚገኘው? በጾመ ድጓው ላይ በዛው በሕማማት ሰሞን በሚባለው ላይ የሚገኝ ነው ማለት ነው። ስለዚህ ትርጉሙም ደግሞ እንደሚከተለው ነው ማለት ነው። ኪሪያ ላይሶን ማለት ለምሳሌ ኪሪያ ላይሶን ቃሉ የግሪክ ሲሆን አጠራሩ ኪሪዬ ኤሌሶን ነው። ኪሪያ ማለት እግዝእትነ እንደ ማለት ትርጉሙ ማለት ነው። ይህንን አባቶቻችን ሊቃውንት፣ ሁሉንም ቋንቋ የማወቅ የተሰጣቸው አባቶቻችን ስንጠይቃቸው ኪሪያ ማለት እግዝእትነ ማለት ነው ብለውናል። ኪሪዬ የሚለውን ደግሞ እግዚኦ ብለው ይተረጉሙታል ማለት ነው። እግዚኦ ማለት ደግሞ አቤቱ ማረን፣ ራራልን፣ ይቅርበለን የሚል ትርጉምን ያመጣል ማለት ነው። ክሪያ ላይሶን እምኖዲናይ ናይ ክሪያ ላይሶን በተለምዶ የመጣና ወደ የቃላት መሰበጣጠር የያዘ ሆኖ ነው እንጂ ክሬየ ኤሊይሶን በሚል ነው አባቶቻችን በትርጉም የሚያስቀምጡልን ማለት ነው። ስለዚህ ይህ ቃሉ ያው እንደሚታወቀው ሲጠራ የግሪክ ቃል ነው። ትርጉሙም አቤቱ ማረን የሚል ነው የሚሰጠው ማለት ነው። በዚሁ ቋንቋ ኪሪያ ላይሶን የምንለው በተለምዶ ነው። ይኸውም ኪሪዬ ከሚለው የኤሌይሶን ይላን ማለት ነው። ስለዚህ ይሄንን ቃል ነው የምናገኘው ማለት ነው። በመሳሰባቸው በአማርኛ ያንፈጥረው ያን ፈጥረው ነው እንጂ ይሄ ኪሪያ ኪሪዬ ኤሌይሶን የሚል ያን ግን በመሳሳባቸው ግን ከተለምዶ ከልምድ የመጡ ግን ኪርያላይሶን ብለው ያው ወርሷቸው እናገኛለን ማለት ነው። ከዚህ በመቀጠል ሌላው በዛው ከሚዜመው ውስጥ እንግዲህ እንደምናየው ብዙ የእኛ ቋንቋ ያልሆኑ አነጋገሮች አሉ። ናይን የሚለው የቅብጥ ቃል አሁን ናይን ይላል። ናይን አሁን የኛ ቋንቋ አይደለም። ግን ቅዱስ ያሬድ ግን ሁሉም ያልተከፈለበትና እንዲሁም ደግሞ ቅብጥ ማለት እንግዲህ ግብጽ እንደማለት ነው። የግብጽ ቋንቋ እንደማለት ነው። እና ስለዚህ አልተከፈለበትም። ይህንን ምን ማለት ነው ብሎ ተርጉሞ ታን አባቶቻችን መሐረን፣ ማረን፣ ይቅርበለን እንደማለት ነው። ን ወዲ ታኦስ ኬሪያ ላይሶን ኬሪያ ላይሶን እንዲ አይ ኬሪያ ላይሶን ይላን። ስለዚህ እብንወዲ የሚለውንም ቃል ስናየው ታኦስ እብንወዲ የሚለውም የቅብጥ ቃል ነው። የኛ በግዕዝ ተተርጉሙ አላየ ነው አለ ሲሆን ትርጉሙ ደግሞ አምላክ፣ አምላክ ሆይ አምላካችን እግዚአብሔር ሆይ ይቅር በለን ማረን ራራልን የሚለውን ትርጉም ይሰጠናል ማለት ነው። ስለዚህ ታኦስ እብኖዲ የግሪክ ቃል ሲሆን ትርጉሙ ጌታ አምላክ ማለት ነው። ታኦስ እብኖዲ የሚለው ማለት ነው። እነዚህን ቃላት ያው ጌታ አምላክ ማለት ናቸው። ታኦስ ናይናን ማለትም ጌታ ሆይ ማረን ይቅርበለን ራራልን ፈጥረህ አታጥፋን በኃጢአታችን ምክንያት የመጣውን በደል ይቅር በለን ራራልን ማለት ነው። ስለዚህ በነገራችን ላይ እንደሚታወቀው በዘም በሰሙነ ሕማማት አባቶቻችን በገዳማት ያሉ ወይም ደግሞ በየአድባራቱ ያሉ አባቶቻችን ብዙ ጊዜ ያው እንደሚታወቀው ከምግብም ቀንሰው ከምኝታቸውም ቀንሰው ፈጣሪያቸውን በማየት ፍጣራቸውን በማመስገን የፈጣሪያቸውን የከፈለልንን ቤዛነት የተከፈለልንን በጠቅላላ እኛ በበደልን እሱ የካሰልንን ካሳ እያሰብን ጻድቃን ሰማዕታት የምንላቸው ሁሉ ከምግብ ተከልክለው ፈጣሪያቸውን እያሰቡ በዕለተ ስቅለት የተደረገውን ሁሉ በግፍ አይሁድ እንደገደሉት እንደገረፉት፣ ያንን ሁሉ እያሰቡ አባቶቻችን ከምኝታቸውም ከፍራሽ አይተኙም። ከምኝታቸውም ደረቁን እንዲሁም በጫማቸው አይሄዱም። ይህ ሁሉ የክርስቶስን ለማሰብ የሚያደርጉትና ክርስቶስን አስበው ደግሞ ዋጋ ለማግኘት ከፈጣሪ ጋር ለመኖር ዘላለማዊት የሆነችውን መንግሥተ ሰማያትን ለመውረስ የሚያደርጉትና የምናደርገው አስበንም ደግሞ ከእግዚአብሔር ጋር ለመኖር አንተ ይቅርበለን እኛ በበደልን አንተ ክሰህልናልና፣ አንተ ተገርፋን እኛ በምንገረፈው ነው። እንግዲህ ክርስቶስ የተገረፈልን ማለት ነው። ስለዚህ ይሄን በማሰብ ያው እግዚኦ መሐረነ ክርስቶስ በሚለው ኪርያላይሶን ኡኖዲ ናይ ናይ ኪርያላይሶን ታኦስ ናይ ናይ እያልን የምናመሰግነው ፈጣሪያ ምን ማለት ነው? በአንድ በኩልም ምስጋና ነው። በአንድ በኩልም ደግሞ ትርጉሙ የሚሰጠን ይቅር በለን ራራልን ማለት ነው። ይህን ጠቅላላ። ሰሙነ ሕማማትን ስናስብ እንግዲህ ሰሙነ ሕማማት እንደ ብሉይ ኪዳን ወይም ደግሞ ከአዳም በድሎ ወደዚህ ከመረደ በኋላ ያለውን ዓለም የምናይበት ነው ማለት ነው። ስለዚህ በሕማማቱ የማይነበቡ መጻሕፍትም የሉ። በዚህ መካከል ግን ለመስገድ ያመቸን ዘድ አባቶቻችን ሊቃውንት ኪርያላይሶን እያልን እንድንሰግድ እንድናመሰግነው እግዚአብሔርን ይቅር እግዚአብሔርም ደግሞ ፈጥሮ ያው ወደ ክብር ወደ መንግሥተ ሰማያት እንዲያወርሰን ይህንን አባቶቻችን በጸሎት አስቀምጠውልናል ማለት ነው። በዚህ ውስጥ የሚን የሚዜሙ ነገር ግን ያልተተረጎሙ ወደፊትም ማስያስ የሚል ቃል እናገኛለን ማለት ነው ማስያስ ማለት ክርስቶስ የሚልን ቃል ማስያስ የሚለውና ክርስቶስ የሚለው ቃል ትርጉሙ አንድ አይነቱ ነው እናገኘዋለን ማለት የእብራይስጥ ቋንቋ ነው። ቋንቋው ከእብራይስጥ የተወሰደ ነው። ይህም ትርጉሙ መሲሕ ቅቡ የማለትን ያሳያል። ማስያስ የሚለው ንጉሥ የሚለውን ያሳየናል ማለት ነው። ንጉሥ ማለት ደግሞ ክርስቶስ ነው፣ ሌላ አይደለም። ወገብረ በማይከለ ምድር ወገብረ መድኃኒተ በማይከለ ምድር ብሎ ነቢይ እግዚአብሔር ዳዊት እንደተናገረው ይህንም የሚሰጠን ንጉሥ እንደሆነ የሚያስረዳ ነገር አለው። ማስያስ ናይ ናይ አቤቱ ንጉሳችን ክርስቶስ ሆይ ማረን፣ ይቅር በለን የሚለውን ትርጉም ይሰጠናል ማለት ነው። ቀጥሎ ደግሞ ትስውጣ የሚለው ቃል ነው የሚቀጥለው ማለት ትስውጣ ማለት ደስፓታ ከሚለው በኛ ቋንቋ ሳይሆን ደስፓታ ከሚለው የግሪክ ቃል ትስውጣ የሚለው ከግሪክ የተወሰደ ቃል ነው ማለት ነው። ስለዚህ ትርጉሙም ደግ ገዥ የሚል ትስውጣ ማለት ደግ ገዥ የሚል ትርጉም ይሰጠናል ማለት ከዚህ በመቀጠል አምኒስቲቲ የሚለውን ነው የምናመጣው ማለት ነው። አምኒስቲቲ ማለት አስበን ማለት ነው። ሙኬሪያ የሚለው ደግሞ አቤቱ ጌታ ሆይ የሚል ትርጉም ይሰጠናል። ሙኪሬያ አምኒስቲቲ፣ ሙኪሬያ አቤቱ ጌታ ሆይ መድኃኒታችን ኢየሱስ ክርስቶስ ሆይ ማረን፣ ይቀርበለን አስበን የሚል ትርጉም ይሰጠን። አንቲ ፋሲሊያሱ፣ ፋሲሊያሱ የሚለው በመንግስትህ። አንቲ ፋሲሊያሱ በመንግስትህ አቤቱ ጌታ ሆይ አስበን እንግዲህ የሚል ትርጉም ነው የሚሰጠን። ስለዚህ ይህንንም በጾመ ድጓው ላይ በዛው ላይ የሚገኝ ኃይለ ቃል ነው። አሁንም ይቀጥላል። ሙአጊያ ይላል፣ ቅዱስ ማለት ነው። ሙአጊያ የሚለው ቅዱስ የሚል ትርጉም ይሰጠናል። ሙዳሱጣ የሚለው ደግሞ ቸር ጌታ አምላክ። አዎ ቸርነቱ እንደ እንደ ሰው አይደለም። የእሱ ቸርነት ቸርነቱ የባህሪው ነው። የሰው የተሰጠው የጸጋ ነው። የሰው አንድን ሰው ቸር ብንለው ለጋስ ብንለው የተቸረው ከፈጣሪ የተሰጠው ነው እንጂ የባህሪው አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ግን ያን ሁሉ ግርፋት እንኳን እየተገረፈ እንኳን በቸርነቱና በምሕረቱ ነው ይቅር ያለን እና ስለዚህ ቸር ጌታ የሚል ትርጉም ይሰጣል። አምኒስቲቲ ሙኪሪያ አንቲፋስሊያሱ የቅብጥ ቃል ሲሆን ትርጉሙ ተዘከረነ እግዚኦ በውስተ መንግሥትከ፣ አቤቱ አቤቱ በመንግስትህ አስበን የሚል ነው ማለት ነው ስለዚህ ይህንን ቃል ደግሞ ተናገረው ተብሎ የሚወሰድለት ታላቁ እንግዲህ በጽድቅ ወይም ደግሞ መንግስተ ሰማያት በመግባት የቀደመው የሌለው ፈያታዊ ዘይማን ነው ይላሉ አባቶቻችን ተዘከረ እግዚኦ በውስተ መንግስት ከ ይህንን ቃል የተናገረው ማለት ስለዚህ እሱ የፈያታዊ ዘይማንን ታሪክ እንደው ባጭሩ ለማንሳት ያህል ፈያታዊ ዘይማን በእጁ ነፍስ የሚያጠፋ በሰው ደም የሚታጠብ የነበረ ሰው ነው። ነገር ግን በዕለተ ስቅለት ፀሐይ ሲጨልም፣ ከዋክብት ሲረግፉ፣ ጨረቃም ደም ስትሆን፣ በምድር ላይ መቃብራት ሲከፈቱ፣ መጋረጃ ሲቀደድ፣ እነዚህን ሁሉ አይቶ ይህማ የባህሪ አምላክ ነው እኛን ለማዳን እና ዓለምን ለማዳን የመጣ ነው እንጂ የባህሪ አምላክ ነው የተሰቀለ ብሎ አቤቱ በመንግስት በመጣ ጊዜ አስበኝ አለ። ይህንን እንደተናገረ ግን ፈያታዊ ዘይማን መኑ ማሐረከ ወመኑ ቀጸበከ ታይምር ዘንተ ነቢያተ። እና ስለዚህ ወዲያውኑ ነቢያትንም አልመረመርኩም። ፈያታዊ ዘይማን መኑ ማሐረከ ወመኑ ቀጸበከ። ይህንን ደግሞ የተናገረለት ሱራፊ የሚባል መልአክ ገነትን ይጠብቅ የነበረ፣ አዳም ከበደለ በኋላ ወደዚህ ምድር ከወረደ በኋላ እንደሚታወቀው ገነት በምን ትጠበቅ ነበር? በሱራፊ መልአክ ተጠበቅ ነበር ማለት ነው። ማንም አይገባባትም እንደፈለገ የሚገባባት አልሆነችም። ስለዚህ ደመ ማኅተሙን ይዞ ይህንን ተዘከረ በውስተ ይዞ በወሰ መንግስትከ የሚለውን ቃል እንደተናገረ ወዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያደረገው? ደመ ማኅተሙን ሰጠው። ያን ደመ ማኅተም ይዞ ይዞ አንተ ተቀድሞ ለአዳም ያው ውስተ ገነት አዳምን ገነት በመግባት አንተ ትቀድመዋለህ ተብሎ እንደተነገረለት ሁሉ እሱም ደግሞ ያን ደም ማየትም ይዞ ገነት ገባ። ሲሄድ ግን ሱራፊ መልአክ እየሸሸ እሱ እየሄደ አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? እያለ ደጋጎቹን እየጠራ ሱራፊ መልአክ ሲያናገረው እኔ አይደለሁ። ታዲያ ማን ነህ? አዳም ነህ? አይደለሁም፣ አይደለሁ ከነቢያትም የሚያቀሚያቃቸውትን እየጠራ ቢጠይቀው አይ እኔ ይህን ሁሉ አይደለሁም የሚል ቃል ነው የመለሰለት። ስለዚህ ታዲያ ማነው ሲለው እኔ እጄን በደም ስታጠብ የኖርኩኝ በደም ሲታለል የኖረ እጀም ደም ሳፈስ የኖርኩኝ ሽፍታ ነኝ ብሎ ሲያናገረው፣ ታዲያ እንዲህ አይነት ሽፍታ ከሆንክ ለዚህ ማድረግ ያበቃ ምንድን ነው ሲለው፣ ፀሐይ ሲጨልም ብርሃኗን ስትከለክል፣ ከዋክብት ሲረግፉ እንዲሁም ደግሞ ከዋክብት ሲረግፉ ጨረቃ ደም ስትለብስ፣ የፈጣሪያቸውን እርቃን ላለማሳየት እነዚህ ሁሉ ሲታዘዙለት፣ በምድርም ያሉ መቃብራት ሲከፈቱ፣ መጋረጃው ከሁለት ሲሰነጠቅ አይቼ በፈጣሪ አምኜ ፈጣሪና ጌታዬ መድኃኒቴ ኢየሱስ ክርስቶስ መሆኑን አውቄ አቤቱ በመንግሥት በመጣ ጊዜ አስበኝ ብዬ ለመንኩት። ስለምነው አንተ ተቀድሞ ለአዳም በውስተ ገነት የሚል ቃል ተናግሮ ወዲያው ገነት መንግሥተ ሰማያት እንደገባ ደመ ማየተሙን ሰጠኝ ብሎ ነገረው ማለት ነው ለሱራፊ መልአክ። ስለዚህ ተዘከረን እግዚኦ በውስተ መንግሥት ከሚለውን እሱ ደርሶታል ብለው አባቶቻችን ሊቃውንት ያስቀምጡታል በቅዳሴ ጊዜ በመካከል ላይ ይሄንን ቃል ለጸሎት ደግ ነው ብለው አባቶቻችን በቅዳሴው መካከል አስገብተውታል። ማለት ፈያታዊ ዘይማን እያሰብን እሱ ያመነውን እምነት በማመን በመጸለይ እሱ ከገባበት ውሳት የመንጦ ላይት ገነት መንግሥተ ሰማያት እንድንገባ አባቶቻችን አዘውናል ማለት ነው።

አምኒስቲቲ ሙኪሪያ ሙዳሶጣ ፋሲሊያሱ የሚለውን ስናይ የግሪካዊ ቃል መሆኑን ያስተረጉመናል ማለት ነው። አባቶቻችን እንዲህ አድርገው እንግዲህ ግሪክ ነው የምንለው አባቶቻችን ከግሪክ ከተለያዩ ሀገራት ሂደው ተምረው መጥተዋል። መጽሐፍ ቅዱስን ሲያስተምሩ የነበሩት ታላቁ ሊቅ እነ ኪዳነ ወልድ ክፍሌ የመሳሰሉ ሊቃውንት፣ ከዛም በፊት የነበሩ ሊቃውንት ብዙ ከዛ እየሄዱ እየተማሩ የመጡ መጽሐፍ ቅዱስን በሰፊው የሚያስረዱንና አባቶቻችን ተርጉመው በትርጓሜ መልኩ ያስቀመጡልን አባቶቻችን ናቸው ማለት ስለዚህ በእነሱ አማካኝነት ይህ ቋንቋም የሱ የግሪክ መሆኑ ታውቋል ማለት ነው አባታችን ቅዱስ ያሬድ ሊቁ ቅዱስ ያሬድም ይህንን ቃል አልለወጠውም እንዳለ ነው ወደ ግዕዝ መለወጥ፣ ወደዚህ ወደኛው ሀገር ወደምናቀው ቋንቋ መለወጥም አቅቶትም አይደለም። ነገር ግን እንዳለ ይቀመጥ። ይሄ መቀመጡ ምንድን ነው? ታሪክን ከታሪክ ግሪክም የቤተ ክርስቲያን ወይም ደግሞ የኦርቶዶክስ መናኸሪያ። አሁን እኮ ኦርቶዶክስ የሚለው ከምንድን ይመጣልን ማለት ነው? ከግሪክ የመጡ ቃላቶች ናቸው ማለት። ስለዚህ በዚህ መልኩ ቤተክርስቲያናችን ታሪኩ ብዙ ጊዜ መጽሐፍ ቅዱስም ላይ ስናይ በቦታው እንዳለ የተቀመጠበት መንገድ አለ። ያ ማለት የቦታውን ታሪክ ለማወቅ አነጋገሩ ሁሉ ለመረዳት መጽሐፍ ቅዱሱ ይረዳናል ማለት ነው። ስለዚህ ባለበት ተቀምጦ ግን ትርጓሜ ስለሚያስፈልገው በትርጓሜ ሲተረጎም ደግሞ አሁን እንዳልኳችሁ ተዘከረኒ እግዚኦ በውስተ መንግሥት አቤቱ በመንግሥት በመጣ ጊዜ አስበን የሚል ይሆናል ማለት ነው። ሌላው ኢየሱስ የሚለው ቃል እዛ መካከል ከምናዜማቸው ዜማዎች መካከል ኢየሱስ ክርስቶስ የሚለው የሚሉት ቃላት ናቸው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒትም ይህ ቃል ያው ክርስቶስ፣ ኢየሱስ አማኑኤል የሚሉት ቃላቶች ደግሞ እንደሚታወቀው የሥጋዊ መለኮት ሥጋ ስጋን ሲዋሃድ ስጋ መለኮትን ሲዋሃድ አንድ የሆነ ተለያይቶ የማይጠሩ ከዛ በፊትም የማይሆኑ ነገር ግን የስጋው የስጋዊ ስማቸው ስለሆነ የስጋዊ ስም ስለመሆናቸው ይሄ ኢየሱስ የሚለው መድኃኒት የሚለውን ይሰጠናል። ክርስቶስ የሚለው ንጉስ ቅቡዕ የሚለውን ይሰጠናል ማለት ሌላው ጸባዖት የሚለውም አማኑኤል የሚለውም እግዚአብሔር ከኛ ጋር ሆነ። ይህንንም ቅዱስ ኤፍሬም በውዳሴ ማርያም ላይ ተርጉሞ እንዳስቀመጠልን ማለት ነው። ስለዚህ አማኑኤል ናይ ናይ ትስውጣ ናይ ናይ ኢየሱስ ናይ ናይ ክርስቶስ ናይ ናይ አቤቱ ክርስቶስ ሆይ ማረን ይቀርበለን ራራልን የሚለውን የትርጉም አይነት ያስቀምጥለን። እንዲሁም አማኑኤል ናይ ናይ ሲል እግዚአብሔር ከኛ ጋር ነው እግዚአብሔር ከኛ ጋር ነውና የሚለውን ትርጉም ያስተረጉመናል ማለት ነው። ስለዚህ ፀባኦት የሚለው የሰራዊት ጌታ፣ ኤሎሄ እንዲሁም ላማ የሚለውን አለ አምላኬ ለምን ተውኸኝ የሚል፣ ሰበቅታኒ የሚለው ደግሞ ተውኸኝ የሚል ትርጉም ይሰጠናል ማለት ነው። ሆሳዕና መድኃኒት ሆይ የሚል ይሰጠናል። ቀራንዮ ጎልጎታ የራስ ቅል የሚለውን ትርጉም ይሰጥ። ኤሎሄ ላማ ሰበቅታኒ የሚለው አምላኬ አምላኬ ሆይ ለምን ተውኸኝ በምንሰግድበት ጊዜ እንዲህ እያልን እንሰግዳለን ማለት ነው። ስለዚህ አምላኬ አምላኬ ሆይ ለምን ተውኸኝ የሚለውን እያነሳን ሁል ጊዜ በዚህ በሕማማቱም በቅዳሴውም ጊዜ እየተረጎምን በዜማም እየተዜመ ወይ ዴ ኤሎሄ ኤሎሄ የሚል ዜማ ለምሳሌ አባቶቻችን ካህናት ከሚያዜሙት መካከል ማለት ነው ስለዚህ ይሄንን ይሰጠናል የስቅለትን ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ጽንስ ከዛ በፊት የነበረውንም ማዳኑን እንዳለ ሆኖ ነገር ግን በዕለተ ጽንስ የተጀመረውን የድህነት አይነት የድህነት መጀመሪያ በዕለተ አርብ ነው ተፈጸመ ብለን የምናምነው ማለት ነው። ስለዚህ ከዛ በኋላ ከጽንስ በዕለተ ጽንሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጸነስበት ጊዜ ቆራኝነት ዲያብሎስ በቆራኝነት ያጠቃን ስለነበረ ይሄ ቆራኝነት ቀርቶልናል ማለት ነው። ይህ በዘር በወንድ ዘር እየገባ ያስቸግረን ነበር። እንዲሁም በምንሞትበት ጊዜ ከዛ በፊት የነበረው ጻዕረ ሞት ይባላል። ሴትም ከሆነች ሰማንያ ቀኗን በሰማንያ ቀን ወስደው ጥሏታን መቃብሯን ያህል ያው ከዛ በኋላ ህዛው ላይ አስተው ነው የሚቀብሯት። ወንድም ከሆነ ደግሞ አርባ ቀን ሙሉ ጻይ ረሞት ይዞት ማለት ነው፣ ነፍሱ ተላቶጣም ነበር። አባቶቻችን ሲተረኩልን ሲያስተረዱንም ይሄ ነው የሚያስቀምጠው። ስለዚህ ይሄ የሚያሳየው ምንድነው ዲያብሎስ ምን ያህል እየገዛን እንደነበረ፣ ምን ያህል እያሰቃየን እንደነበረ፣ ምን ያህል በዲያብሎስ አበጋዝነት በዲያብሎስ ጅራፍ እየተገረፍን እንደምንኖር የሚያሳየን ማለት ነው ይሄ። እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በመጋቢት 29 ቀን ሲጸነስ በመልአኩ በቅዱስ ገብርኤል ብስራት ሲጸነስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ተዋሃደ ማለት ነው። ያን ጊዜ ሲዋሃድ ይህ ማን ነው? ውቱኬ ስጋ ለቢሶ ዘሙአኒ ይህ ስጋ የለበሰ ስጋን የተዋሃደ ማን ነው እንዲህ የሚያደርግ ቆራኝነት ያስቀረብኝ ብሎ ዲያብሎስ ያዘምር ጀመር ነው የሚለው ዲያብሎስ ጥያቄ ፈጠረበት እንደለመደው እንደፊት እንደነበረበት በቆራኝነት ሲቆራኝ እንደነበረው አልሆንለት ሲል ይህኔ ምንድነው ያደረገው ይህ ማን ነው ግራ ገባው ተምታታበት ነው ተምታታበት እና ስለዚህ ያኔ በሰዎች ላይ ሁሉ እየተቆራኘ ለማጥፋት እኛን በባርነት ይገዛን ስለነበረ። ከዛ በኋላ ግን ጌታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ግን ከእመቤታችን ከስጋዋ ስጋ ከነፍሷ ነስ ከተዋደ በኋላ ቆራኝነት ተወገደ። ያኔ ሁሉም ሁሉም በምድር ላይ ያለው ሰው ሁሉ በቃ እግዚአብሔርን ለማመስገን ነው። ነቢያት ትንቢታቸው ተፈጸመላቸው። እነ ኢሳይያስ ድንግል በድንግልና ትጸንሳለች ብለው ተናግረው ነበረ። እንዲሁም ደግሞ እነ ዳንኤል በተራራ ላይ በአምሳለ እብን ቅውም አይተውት ነበረ። ተራራ ላይ ሆኖ ዳንኤል ትልቅ ድንጋይ ወጥቶ ተራራውን አድቆ ወርዶ መልሶ ደግሞ ወደ ተራራው ሲወጣ ያየበት መንገድ አለ። እነ ናቡከደነጾር ማለት ነው። ስለዚህ ዳንኤል እና ናቡከደነጾር ናቡከደነጾር ዋናውን ህልሙን ያየበት ነው። ዳንኤል ደግሞ የተረጎመው ነው ማለት ነው ስለዚህ በዚህ መልኩ ነቢያት የተናገሩት ትንቢት ደረሰ ተፈጸመ ከዛ በኋላ ያ ትንቢትና ኢሳይያስ ይህን ብቻ አይደለም ነሳ ደዌነ ወጾረ ሕማመነ እንግዲህ ኢሳይያስ ገና ክርስቶስ በፊት ከመፀነሱ ከመወለዱ በፊት ከስምንት መቶ ዓመት በፊት የነበረ ነቢይ ነው ነገር ግን ነሳ ደዌነ ወጾረ ሕማመነ ደዌያችንን ተሸከመ ብሎ የተናገረ ነቢይ ነው። ከስቅለቱ እንደነበረ ሆኖ የስቅለቱን ነገር መናገር ነቢዩ ዳዊትም ወደ ሐሞተ ውስተ መብልዕየ ለጊዜው ለራሱ ቢሆንም፣ ነገር ግን ፍጻሜው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስለሆነ ሐሞት እንዳጠጡት ጌታችን መድኃኒታችን ኢየሱስ ክርስቶስን ከዛው ቁጭ ብሎ ከመስቀሉ ስር ቁጭ ብሎ እንዳየ ሆኖ ተናግሯል ማለት ነቢዩ ዳዊትም። ስለዚህ ይሄ ሁሉ ትንቢት የተፈጸመበት ከዛ በኋላ በመወለዱ ታይሳ ከዛም ሲቀጥል በመጠመቁ የተወገደልን ቁራኝነት አለ። ምክንያቱም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ጽፋችሁ ብትሰጡኝ እኔ ከግብርናትና አገዛዝ አቀላላቸዋለሁኝ አገዛዜን ቀላል አደርግላቸዋለሁ ብሎ ተናግሮ ስለነበር ነግሯቸው ስለነበር ያቀልላቸው መስሏቸው ደግሞ እነሱ ደግሞ ይህንን ስማቸውን ሔዋን አመቱ ለዲያብሎስ ሔዋን የዲያብሎስ ባሪያ ነች፣ አዳም ገብሩ ለዲያብሎስ አዳም የዲያብሎስ አገልጋይ ነው ብለው ጽፎ ሰጥተውት ነበር። ይህንን ደግሞ ጽፎ የሰጡትን በመጠመቁ ጊዜ በዮርዳኖስ ቀብሮት ነበረ ይሄ ዲያብሎስ ማለት ነው። ያን የቀበረውን ሲጠመቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ እንደ አምላክነቱ አቅልጥ እንደ ሰውነቱ ተረግጦ አጥፍቶላቸዋል። በቀራኔው ደግሞ በቀራኔው መጨረሻ ወደ አሁን ዕለተ ስቅለት እንሄድና በቀራኔው ላይ እየተደረገልን ድህነት ደግሞ ይህን ሁሉ ሙቶ መድኃኒታችን ኢየሱስ ክርስቶስ ሙቶ እኛን ከሞት አዳነን ማለት ነው። ከነፍስ ሞት አዳነን ማለት ነው። ስለዚህ በዕለተ ስቅለት የተፈጸመልን የድህነት አይነት ይህንን ይመስላል ማለት ነው። ስለዚህ እንደው ከብዙ በጥቂቱ መቸም እንግዲህ ይህንን ይመስላል። ሁላችንንም ለትንሣኤው አድርሶ ደግሞ እንግዲህ የሕማማቱንም እንደዚሁ ሰግደን ፈጣሪያችንን አመስግነን ይቅርበለን ብለን በፍቅር በአንድነት ሁነን እግዚአብሔርን አገልግለን የመንግስቱ ወራሽ እንድንሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።